እሺ ተመልካቾቼ እንኳን ወደዚህ ቪዲዮ በስላ መጣችሁ። አማኑኤል ነኝ። በዚህ ቪዲዮ ዋይፋይ ካስገባችሁ በኋላ የምታደርጉት ሁለት በጣም ኢምፖርታንት ነገሮችን ነው የምነግራችሁ። በጣም ማድረግ ያለባችሁ ነው። ዋይፋይ ካስገባችሁ በኋላ ፓስወርዱን የሚሰጣችሁ ኢንስቶል የሚያደርገው ሰውዬ ነው ከቴሌ የመጣው ሰውዬ ነው የሚነግራችሁ፣ እናንተ እንዴት እንደምታደርጉ ምናልባት ሊያሳያችሁ ይችላል። ከዛ በኋላ ግን የምታደርጉት ነገር ፓስወርዱን መቀየር እንዴት እንደምትችሉ ሊያሳያችሁ ይችላል። ከዛ በኋላ ግን ምን ማድረግ እንዳለባችሁ ነው የምነግራችሁ። ሁለት መሰረታዊ ነገሮች፣ አንደኛው የአድሚን ፓስወርዳችሁ መቀየር ነው። ይሄ ግዴታችሁ ነው። ሁለተኛው ደግሞ ማን መጠቀም እንዳለበት እና ማን እንዳይጠቀም የምትከለክሉበት ዘዴ ነው የማሳያቸው ማለት ነው። በነገራችን ላይ ማንኛውንም የዋይፋይ አስጠቃሚ የሆነ ሰው መጥቶ የዋይፋይን ፓስወርድ ክራክ ቢያደርግና ቢጠቀም አስጠቃሚው፣ ወይም የሆቴል ባለቤት ወይም የካፌ ባለቤት ወይም እናንተ ልትሆኑ ትችላላችሁ የሚጠቀመውን ሰው መከልከል አትችሉም። ብትከለክሉም ለፖሊስ መክሰስም አትችሉም። ምክንያቱም ዋይፋይ የሚሰራው በ2.4 ጊጋርዝ እና በ5 ጊጋርዝ ሬንጅ መካከል ስለሆነ ማለትም 5 ጊጋርዝ ሬንጅ የሚባል አለ፣ 2.4 ጊጋርዝ የሚባል ሬንጅ አለ። እነዚህ ሬንጆች ደግሞ አንላይሰንስድ ስፔክትረም ከሚባሉ ውስጥ ናቸው። ይሄ ማለት ማንኛውም ሰው በእነዚህ ዋይፋይ ፍሪኩዌንሲዎች አማካኝነት የፈለገውን መረጃ መልቀቅ ይችላል፣ የፈለገውን መረጃ መቀበል ይችላል በሚል ይስሀብ ስለሆነ እንደፈለገ ማድረግ ይችላል ማለት ነው። ዋይፋዩ ፍሪ ነው፣ አየሩ ፍሪ ነው ማለት ነው። ስለዚህ አዝ ሎንግ አዝ እናንተን ዋይፋይ ሃርድዌሩ የገዛ ጨዋታችን ቁስ መጥቶ እስካልነካው ወይም እስካልሰረቀው ድረስ መብቱ ነው። ስለዚህ በአየር ላይ ሆኖ መጠቀም ስለሚችል፣ እናንተ ደግሞ እንዴት መከላከል እንደምትችሉ ነው ማሳያችሁ። ስለዚህ ብሮዘር ልክፈት። ይሄ እንደምታዩት ሞዚላ ነው። 192 ቀይረዋለሁ የዚህን ፓስወርድ። ይህን ፓስወርድ መቀየር ግዴታችሁ ይሄን ፓስወርድ ካልቀየራችሁ ያው እንደምታውቁት ዘመናዊ ሶፍትዌሮች መጥተዋል። ማንኛውንም ፓስወርድ ብትቀይሩትም ራሱ ክራክ እያደረገ ገብቶ ሰው መጠቀም ይችላል። ዋንስ ክራክ ካደረገው በኋላ ወደዚች ብሮዘሩ ላይ ፌስቡክ ዶትኮም ከማለቱ ይልቅ 192.168.1.1 ብሎ ገብቶ እቺን ዲፎልቷን ፓስወርድ አድሚን እንደሆነች ስለሚያውቅ ገና ከፋብሪካው ሲመጣ የዋይፋይ አይነቱ አድሚን ስለሆነ አድሚን ብሎ ገብቶ የእናንተን ፓስወርድ ቀይሮ እናንተ እንዳትጠቀሙ አድርጎ መውጣት ይችላል። ስለዚህ በእናንተ በራሳችሁ ዋይፋይ ልጁ ሊጠቀም ይችላል ወሬቨር። ስለዚህ መቀየር መቻል አለባችሁ። ፓስወርድ የሚለውን አድሚን ነበር የሚለው፣ እኔ ግን ቀይረዋለሁ። ስለዚህ ሎጊን አደርጋለሁ። የእናንተ ካልቀየራችሁ ለዛ ነው። ስለዚህ መቀየር ግዴታችሁ ነው። ስለዚህ ሴትአፕ ከምትሏ ላይ ዋርለስ ሴትአፕ ዋርለስ ቤዚክስ የሚላለ እዚህ ጋር እንደምታዩት የቱ ፖይንት ፎር ጌጋ ሀርዝ ላይ ነው የሚሰራው። በአንዱ ፋይቭ ላይ ማድረግ ቻላችሁ፣ ወይም ኦልሞስት ኦል ኦፍ ዘም አይደር ቱ ፖይንት ፎር ጌጋ ሀርዝ። ስለዚህ እዚህ ጋር የሴሳይዱ ዋይ ፋይ የምትለች የእኔ ነች፣ መቀየር ቻላችሁ። ከፈለጋችሁ ቻናል ባንዱ ይዙን መቀየር ቻላችሁ። አርባ ሜጋ ሀርዝ ቤ ሜጋ ሀርዝ ማድረግ ትችላላችሁ። ዲሴብል ዋይፋዩን ማጥፋት ትችላላችሁ። ሌላው ደግሞ ሴኩሪቲ ደግሞ እዚህ ጋር ዋየርለስ ሴታፕ ሴኩሪቲ ላይ ገብታችሁ ፓስወርድ እዚህች ጋር የዋይፋዩን ፓስወርድ ነው። አገን የዋይፋይን ፓስወርድ ነው መቀየር ቻላችሁ። እዚህ ጋር ሌላው የአድሚኑን የዚህን ፓስወርድ መቀየር ግዴታችሁ ነው ብያቸዋለሁ ቅድም እንደገባችሁ። ስለዚህ አድቫንስድ ስል ላይ ሴት አፕ ላይ ሴት አፕ ተመልሻለሁ። ሜንቴናንስ ላይ ከመጣችሁ በኋላ ፓስወርድ የሚለውን ጠቅ ታረጉና እዚህ ጋር ዩዘር ነው የሚለው አድሚን በሉት። ታይፕ ሩት አዲስ ፓስወርድ እስጡት። ድጋሚ ድገሙት። ደን አድ በሉት ጠቅ መቀየር አዲስ የድሮውን ፓስወርድ አድሚን ነው እንደነገርኳችሁ አዲሱን ፓስወርድ ኮንፊርም አርጋችሁ ሞዲፋይ ማድረግ ነው ማለት ነው። ችንክሊክ ማድረግ ነው። እኔ ስላደረኩት አያስፈልገኝም። እዚህ ጋር አንድ ማያ የሚባል ልጅ ራሱን ሩት አድርጎ አስገብቶብኛል። እንደምታዩት ራሱን ሩት አድርጎታል። ስለዚህ እንደፈለገ ፓስወርድ መቀየር ይቻል እኔ ሳላቅ ማለት ነው። ስለዚህ ይህን ልጅ ማጥፋት አለብኝ። ችንክሊክ አረጋለሁ አውል ኦኬ ፓስወርዱን የእሱን አያችሁ። አሁን ሀክ አድርጎኛል ማለት ነው። ኦልድ ፓስወርዱን ኒው ፓስወርድን አላቅም ማለት ነው። ኦኬ፣ ስለዚህ የእሱን ፓስወርድ አላቅም። ስለዚህ ሂዝ ማይ ቦስ ማለት ወይም ሪሴት ማድረግ አለብኝ ማለት ነው። እሺ፣ ለጊዜው ይሄ አያስጨንቀኝም። ሌላውም ማሳያችሁ ነገሮች አሁን በአሁኑ ሰዓት ማን ማን የእናንተን ዋይፋይ እንደሚጠቀም ደግሞ ሌላው የምታውቁበት ዘዴ አለ። ሴት አፕ አድቫንስ ሜንተናንስ ስታተስ የምትላለች እዚች ጋር ትመጣላችሁ። ችን ክሊክ ታደረጋላችሁ። ዋይርለስ ክሊያንት የምትለውን ችንጠቅ ታደረጋላችሁ። እንደምታዩት ይሄ እኔ ነኝ፣ ይሄ እኔ ነኝ። ይሄ ደግሞ የሆነ ሰው እየተጠቀመ ነው። ይሄ እኔ መሆን የሚማውቀው አንደኛው የማቅበት ዘዴ ሰባ ሁለት የሚል ከሆነ በጣም ቀረብ ብያለሁ ነው ማለት ነው። እሺ በዚህ ማወቅ ቻያለሁ። ትንሽ የራቅ ያለ ነው አምሳ ስምንት ነገር ነው። በዚህ ማወቅ ቻያለሁ። ሌላኛው ደግሞ ዲ ኤች ሲ ፒ ክላያንት ላይ በመሄድ እንደምታዩት ጋላክሲ ተጠቅመዋል። ኤንድሮይድ የሆነ ነገር ኤስ ሲክስ ተጠቅመዋል። እንደምታዩት እዚ ጋ ኤንድሮይድ ተጠቅመዋል። ስለዚህ ይሄ አሁን ከኔጋ የሚጠቀመው ማን ነው? 2261 ምናምን የተባለውን ተመልከቱ። እዚህ ጋር እናገኘዋለን። 2226 ምናምን የሆነ ኮምፒውተር ማለት ኮምፒውተር ከኔ ጋር ይጠቀመን ማለት ነው። ስለዚህ ይሄ ኮምፒውተር ሁለተኛ እንዳይጠቀም ማድረግ ይችላሉ። እንዴት ነው ማለገው? እችን ማክ አድሬስ የምትለውን ኮፒ ላድርጋት። እችን ኮፒ ካረኩ በኋላ ኖት ፓድ ልክፈት። እዚች ጋር ፔስት ላድርጋት። ባ እ ከዛ ሁለት ሁለት ነጥብ ዋን አጥፋት ነጠዋን ብቻ ታጠፉና ይህ ፒውር ታስቀራላችሁ ማለት ነው። 22689 ኤፍ ኢ 75 ስለዚህ ይህንን መልሼ ኮፒ አድርገው ይህን ኮፒ ካደረግኩ በኋላ አድቫንስድ ከሚለው ጋር ሄዳለሁ። ከመጀመሪያው ላይ አድቫንስድ ዋይርለስ ከሚለው ላይ አክሰስ ኮንትሮል የምትለዋን ጠቀርገል ከዚህ በኋላ እዚህ ጋር እንደምታያቸው የመዘገብኳቸው ሁለተኛ እንዳይጠቀሙ የተከለከሉ ናቸው። ካረንት አክሰስ ኮንትሮል ሊስት ናቸው። ሁሉም ድናሄድ ናቸው፣ የተከለከሉ ናቸው። ስለዚህ እዚች ጋር መጣና ማክ አድረስ ከመት በኋላ እዚች ጋር ፔስት አደርጋታለሁ። ቅድም ኮፒ ያደርጓት። ስለዚህ የሰውዬ ሁለተኛ እንዳይጠቀም ማድረግ ከፈለግኩ ይህንን አድለዋለሁ። ስለዚህ ዋይርለሱ ራሱ ሪስታርት ያደርጋል። እንጠብቀው ስለዚህ ይሄ ሰውዬ ተመዝግቧል ማለት ነው። እስኪ አሁን እየተጠቀመ ነው ወይስ እየተጠቀመ አይደለም? ስታተስ ላይ ዋየርለስ ክላይንት ላይ እኔ ብቻ ነኝ። አሁን እየተጠቀመው አስወጣሁት ማለት ነው። ለምን ደግሞ አስወጣው? በአንዱ ዲዛይን ስለሚቀንስብኝ ነው። እኔ በደንብ በፍጥነት መጠቀም የሚችለውን በጣም ስለሚያጓትተኝ ሊሆን ይችላል፣ ወይም የሚያናድድ ሰው ሊሆን ይችላል። እንደዛ አድርጌ መከላከል ይችላሉ ማለት ነው። ይሄን ቪዲዮ ከወደዳችሁት ላይክ አድርጉ። በሌላ ጊዜ ደግሞ ለሃከሮች ደግሞ ማሳያችሁ ዘዴ አለ። እንዴት አንድ ሰው እንኳን እናንተን እራሱ እዚህ ውስጥ ቢያስገባችሁ፣ ልክ እኔ እንዳደረግኩት አሁን፣ ይህን ቅድም ሰውዬ እንዳስገባሁት እዚህ ውስጥ አሁን አስገባሁት፣ አክሰስ ኮንትሮል ውስጥ አስገባሁት፣ እዚህ ውስጥ አስገባሁት አይደል? እንዴት ይህም እንዴት ባይፓስ ማድረግ እንደምትችሉ ደግሞ አሳያችኋለሁ። ኢትስ ኢዚ። ስለዚህ ኔክስት ታይም እንገናኝ። ከፈለጋችሁ ተምዛብ አድርጉና ከታች ኮመንት ጻፉልኝ። አይ ዊል ፕሪፔር ታት ቪዲዮ ፎር ዩ ጋይስ